ዋው ዋው ያለው ሩታዬ፣ እንኳን እንደዚህ ቀን አበቃሽ፣ እንኳንም ተደሰችሽልኝ፣ እንኳንም ደግሞ አብርሽ ቀልቤ ተመለሰ ወደ ሩታ ማለት ነው። ደስ ብሎናል። አንተም እንኳን ደስ አላ፣ ሩታዬም እንኳን ደስ አለሽ፣ እንደዚህ ሲደሳክሽ ማለት ነው። መብሩክ መብሩክ መብሩክ አልፍ ብለናል። ለትላንትና ወደ መሰለኝ መኪና ተገዝቶላት እንደዚህ ፍንድቅ ድቅ ብላ ነበር። ደግሞ ማታ መሰለኝ ወርቁም ላይ እጇም ለአንገታም ተገዝቷል ማለት ነው። በቃ እንደዚህ ነው። በቃ የሩታ ምቀኞች፣ የሩታን የሚጠሉ በቃ በዓይናቹ በርበሬ ጨምሩ ማለት ነው፣ ላታዩ ወይም መነጽር ያገባችሁ ሩታ ነው ማለት ነው። በቃ የሳ ደስታ የስታ የሳ ደስታ የነሳች ሰዎች ማለት ነው። እንግዲህ መነጽር አደርጋችሁ ሩታ እየልየዋት ማለት ነው። ለእኛ ደግሞ ለሩታ ደጋፊዎች፣ ወይ እኔ አይናቸውን ክፈቱ። ዋዋ ሁላችሁ ሙካደሳላችሁ፣ ሙካደሳላችሁ፣ ሙካደሳላችሁ የሩታ ወዳጆች ነው ማለት ነው። አብርሽዬ የልማ ድብህ በቃ የልማ ድብህ የልማ ድብህ፣ በመሀላችሁ ሌላ ሰው ሌላ ወገን ወገና አግብታችሁ ኑራችሁን አታጎሳጥሉ ማለት ነው። እንግዲህ ሊጸጋ ነው ይሄ ነው በቃ ሴት ልጅ ትውለድ ወንድም ይውለድ። አግቡ ውለዱ። ያላገባችሁ አግቡ፣ ያለወለዳችሁ ውለዱ ማለት ነው። ልጅ ማለት ነው። ልጁን ከአሁኑም ማሞገስ ጀምሯል። ማሻላት ተባረከላ ብለናል ማለት ነው። ልጅነት ለመናገር ጸጋ ነው። ከሱ የሚመጣ ኒማ እኛ አናቀው ማለት ነው። ልጆች ሲወለዱ አቤት፣ አቤት፣ አቤት ወላሂ ላሲ ብቻ በፈጣሪ ማ ነው ማለት ነው። እውነት ብዙ ሰዎች ምን ይሄ ይወልዳለው እንደዚህ የለኝም እንደዚህ የለኝም ብሎ ልጅ መውለድ የሚተዉ ብዙ ሰዎች አሉ። ለነሱ ያድርስላቸው። ልጅ የራሱን ጸጋ ይዞ ነው የሚመጣው። ልጅ አቤት አቤት፣ ምንም ቢጠራ ቢጠራ አይጠገቡም ማለት ነው። እውነት ልጅ ለመውለድ የምትፈሩ ሰዎች ማለት ነው ልጅ ለምትፈሩ ሰዎች ማለት ነው። ልጅ ጸጋ ነው፣ ውለዱ ማለት ነው። ልጅ ይዞ የሚመጣው ሲሳይ አታቁም ማለት ነው። እውነት ለመናገር ድህነት ፈርታችሁ የምትወልድ የማትወልዱ ሰዎች ውለዱ፣ አብዬ እላለሁ ማለት ነው። አብርሽዬ ጀግና፣ ጀግና። ፈጣሪ ከሰጣ መስጠት ነው ያለ እውነት ሲሰጥ ደግሞ ሰው ያለውን ከሰጠ ደግሞ ፈጣሪ ሲሰጠው ነው የሚውለው ማለት ነው። እውነት አንድም ቀን ሳይሰጠው አይቀርም ማለት ነው። ቋጣሪ ግን እየቋጠረበት ነው የሚያድረው የሚውለው ማለት ነው። ቋጣሪ ያቱ ነው። እንኳን በላይክ ደረጃ የምትቋጥሩ ሰዎች አላችሁ ማለት ነው። እናንተ ስትቋጥሩ ይቋጥርባችኋል። እውነት ለመናገር ፈታ በሉ፣ ዘና በሉ፣ ለሰው መስጠት ልመዱ ማለት ነው በቃ

ብዙ ሰዎችን ያበላ ነበር፣ ያለብስ ነበር፣ የስራ መስመር ያስይዝ ነበር ማለት ነው። ግን በኮልኮሌ ነገር ውስጥ ጓደኞቹ አስገብቶት እስከዛሬ ዛሬ እዛ ሄዶ ማልቀስ ነው። እዛ ሄዶ ጭንቅላት መንቀን ነው። እዛ ሄዶ በቅ መበሳጨት ነው። በቅም በሌላ ኮተት ውስጥ ገብቶ እስከ ዛሬ የኖረ ማለት ነው። አሁንም ስራህን ቀጥል። የእድገቲ የእድገቲ መጂጫ የለው። እውነት ታድጋለች ታድጋለች ታድጋለች ብያለሁ። እውነት ለመናገር እንደዚህ ሰው እንደዚህ አይነት ሰው ያድጋል፣ በቃ ያድጋል። ሰጪ ነዋ። ለሁሉም ለሁሉም ያለው ያለው አዘኔታ ያለው በውስጡ ላይ ያለው፣ አቤት፣ አቤት፣ አቤት! ውስጣችን ውስጥ የጠቡት ኮሎሮክስ እንኳን አስገብታችሁ የጠቡት ማለት ነው። አልታጠቡም ያላችሁ ሰዎች ማለት ነው። አንዳንድ ሰዎች አቤት፣ አቤት፣ አቤት ሰው ኮ ብዙ አይነት ነው። ፈጣሪ የሚፈጥረው ሱብሃንአላህ። ስለዚህ እንደ አብሬሽ ደግ ሰዎቹን እድገታችሁ በቃ ከፍ ከፍ ከፍ ያለ ይሄዳል ማለት ነው። ይቅርታ አዛን ገብቶብኝ ነው። ውድ ዶቼ ላይክ አርኩ ሰብስክራይብ ኩኝ አዲሶች ነበር ቤተሰቦች በላይክ እና በኮመንት በላይክ አበረታቱኝ። ውድድ ነው ማረጋችሁ ሰላማችሁ ባላችሁበት ብዝት ይበል። ከሀገር ውስጡም ከሀገር ውጭም ያላችሁ አገር ውስጡም ያላችሁ ሰላም ሆኖልኝ